ዶክተር ማህሌት ጉሽ ከሌሎች ስምንት የሕክምና ባለሙያዎች ጋር ተከሰው ፍርድ ቤት ቀረቡ። በነዚህ ዘጠኝ የህክምና ባለሙያዎች ላይ ፖሊስ በስራ ቦታቸው ላይ ባለመገኘታቸው የሰው ህይወት አልፏል የሚል ክስ አቅርቦባቸዋል። ጉዳዩን ለማጣራት የአስራ ሁለት ቀናት ተጨማሪ ጊዜ እንዲሰጠው ፖሊስ ያቀረበው ጥያቄም እንደተፈቀደለት ሰምተናል። እነዚህ የጤና ባለሙያዎች የታሰሩት ካለፈው ሳምንት ጀምሮ እየተደረገ ባለው ዘመቻ ጋር በተያያዘ ሲሆን እስካሁን ወደ ሰማንያ ይል መታሰራቸውን መግለጻችን ይታወሳል። ዶክተር ማህሌት የታሰረችው ከሚዲያ ከቢቢሲ ጋር የጤና ባለሙያዎች ጥያቄ በተመለከተ ቃለ ምልልስ ባደረገችበት ማግስት በመሆኑን ቤተሰቦቿ ተናግሯል። በአሁኑ ሰዓት የኢትዮጵያ ሀኪሞች እያደረጉ ያሉት የስራ አድማ ደሞዝ ይጨመርልን የሚል ጥያቄ ማንሳታቸው የሚታወስ ነው። አሁንም አንዳንዶቹ አድማ እያደረጉ እንደሚገኙ ጭምርም ነው። መንግስት ደግሞ እርምጃ እወስዳለሁ እያለ ነው። በአሁኑ ሰዓት የሀኪሞች ጥያቄና በመንግስት መካከል የተነሳውን በማስመልከትም እስካሁን የደረሱን መረጃዎችን በማስመልከትም ነው ለእናንተ ዘነላቸው በታ ነው። ይህ ሚኪ ታቦር አደሱ ቻናላችን ነው። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።